ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመለካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብያስብኳቸውንም ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የአዳር የአውደውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በተጠናከረ መልኩ ላስደመጣችሁ ወደ እናንተ መጥቻለሁ። ክብሯን ከምታደምጧቸው ሰበር መረጃዎች መካከልም ፋኖ እንጂነር ማንችሎት እሱ ባለው ዝምታውንም ሰብሯል። ከዚህ ጋር በተገናኘ የተናገረው ንግግርም አለ። በቆታችን ታደምጡታላችሁ። የአማራ ፋኖው ብሔራዊ ኃይል በጎንደር ቀጠና ሜጀር ጀኔራሉ ባንተ አባትኩር ጉና ክፍለ ጦር ስር የሚገኙ በርካታ ብሪጌዶች ሌሊቱን ልዩ ጥቃት መፈጸማቸው ተሰምተዋል። በስፋት ማስደምጣቸዋለሁ። የጎጃምና የሸዋ ተጋድሮም ተጠናክሮ ቀጥሯል፣ ሲሉ ምንጮች ያካፍሎ መረጃም አመላክቷል። በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ፋኖዎችን መረሸን ስለመጀመሩ መረጃዎችን ተሰምተዋል። በርካታ ቁጣም እየቀሰቀሰ ይገኛል። የላስታ ሳምነው ኮር የጥራር ክፍለጦር ጥላትን አከርካሪን በመምታት አስፈርቶ መልሶታል፣ ሲሉ መረጃዎች ተሰምተዋል። ከዚህ ጋር በተገናኘም ተጨማሪ መረጃዎችን አስደምጣችኋለሁ። ሰፋ ባለመልኩ የአውደ ውጊያ መረጃዎችን አስደምጣችኋለሁ። በመረጃ ሰዓቴ አብራች የቆዩ ይህ ሳሚ ዴይሊ ነው። በቆይታችንም እነዚህን መሰል መረጃዎችን ታደምጣላችሁ። አብራች ቆያልኩን። ወደ መረጃዎች ማለፍኩኝ። የላስታ ሳምኖኮር የጥራር ክፍለ ጦር የጥራትን አከርካሪን በመምታት አስፍሮ መልሶታል። የአማራ ፋኖ ነው ብሔራዊው በወሎ ቀጠና ቤት አማራ ላስታሳመነው ኮር የጠራር ክፍለ ጦርና የተከዜ ክፍለ ጦር አንድ ሻለቃ በመተባበር ከበቁል ማነቂያ ወንዳንቻ ወንድ አንቻ ይበር እየተከተለተለ የመጣውን የበልጽ ግና ነው ወንበር አስጠባቂም መከላከያ ምንሻድማ በተና ፖሊስ ያሰበው ሳይሳካ አከርካሪው ተመቶ ተመልሷል። በትላንት ናው ዕለት እንዲሁም ደግሞ ግንቦት 22 እና ግንቦት 21 ከጠዋት 12 ሰዓት ከበቆሎ ማነቂያ ከሙጃ ማርያም ወደ ወዳንቺ ጥራርና ተከዘዎቹ አንድ ለአንድ ጋሽና መከታ በመሆን በተሆነ በር ቆርጦ ለመግባት አስ በመጠውንም የጠላት ጦር ከቀኑ ስምንት ሰዓት እስከ ምሽት ሁለት ሰዓት ድረስ ከባድ ትንቅንቅን በማድረግ የጠላትን ሰራዊት ሞትና ቁስለኛ አድርገው እንደ ሸኙት ነው የመረጃ ምንጮቻችን ያካፍሉን። መረጃም የሚያሳየው በዚህም መዳረሻችን ድልና ነጻነት የሆነውን የአማራን ሕዝብ የሉን አንተ ጋርን እስከናረጋግጥ ድረስ ውጊያችንን አጠናክረን እንቀጥላለንም ብለዋል። በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅት ፋኖዎችን መረሸን ጀምረዋል። በእስክንድር ነጋ የሚመረው የአማራ ፋኖ ህዝባዊ ድርጅትና በመከተማሞ የሚመረው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የግል ድርጅት የእርስ በርስ ውጊያ አልሳተፍም ያሉ ፋኖዎች ዛሬም እየተረሸኑ ይገኛሉ። አገዘዙ ወገኔን አላስጨፈጭፍ ያሉ ሀገር ወዳዶችን እየረሸነ እንዳለ ሁሉ የብልጽግና ተላላኪ እንደሆነ የሚነገርለት በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅትም አማራን ብለው የወጡ ፋኖዎችን አልዋጋም ያሉትን እየረሸነ እንደሚገኝ መረጃዎችም ተሰምተዋልም። የጎጃምና የሸዋ ተጋድሎዎች ተጠናክረው ቀጥለዋልም። በደረሱኝ መረጃ መሰረትም በጎጃም እና ሸዋ ቀጠናዎች በፋኑ እና በአገዘ ጦር መካከል የሚደረጉ ውጊያዎችም ተጠናክረው እንደቀጠሉ ናቸው። በጅጋ ልዩ ስሙ ቀድማን በሚባል ቦታ የአራት ዘውዳሞት ብርጌድ ቶርዋሪ ተወርዋሪ ኩማንዶዎች ከጅጋ ተነስቶ ወደ ግነት አቦ ረሽን እናደርሳለን ብለው በሚንቀሳቀሱበት ሰዓት የአገዙ ሰራዊት ላይ በተወሰደ እርምጃ አራት የስርዓቱ አገልግላይ ጥቃት ተፈጽሟል። ሆኖም ይህ ጦር በተለያዩ የከባድ መሳሪያዎች ሽፋን ሰጥቶ ያስወጣቸው ሲሆን ከገቡበት ቦታም በሩጫም ለጊዜው ግን አመልጥባለ። በጥቅሉም እንዲሁም ደግሞ በማንኩሳ ከተና ቀጠና ሁለት የመከላከያ አባላት ከርተው ወደ ቢተው ሻለቃ የተቀላቀሉ ናቸው ተሰምተዋል። ያገዘዙ አፍቶ ካስገባቸው ምልምር ወታደሮች ውስጥ እስከ ትናንት ድረስ ብቻ 101 የመልመል አባላት ከብር ሸለቆ መሰረታዊ የውትድርና ማሰልጠኛ ጣቢያ መውጣታቸውን ተጠናክረው ስለ መቀጠሉ ጭምር እየተነገረ ይገኛል። በሌላ በኩልም የአማራ ፋኖ ብሔራዊ ሃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ የአበየነ ስልጣን አስጠባቂ ወታደራዊ ክፉኛ ብትሮን አሳልፏል። በትናንትናው ዕለት በቡልጋ ቀጠና 05 ቅብል ይገባለሁ በማለት ከማለዳ እስከ ምሽት ውጊያ የከፈተው የጠላት ጦርም የተስፋ ብርጌድ ወታደርን ሀይል መቋቋም አቅቶታል የተባለው። ሽንፋት ሽንፈት የዕለት ከዕለት ልምዱ የሆነው ይህ ሰራዊትም በፋኖዎች የሚደርስበት የሚደረግበትን በትር ፍጹም መቋቋም ግን ተስኖታል፣ ሲሉ የመረጃ ምንጮች ያካፈሉን መረጃም ያሳያልም። የአማራ ፋኖ ብሔራዊ ሃይል በጎንደር ሜጀር ጀነራል ባንት አባት ኮር ጉና ክፍለ ጦሩ ያገዝዙን የአፈና ሙከራ በስቲ የምድር ስቴዴንሳ ብርጌድ አክሽፎታል ተባለ። ለስድስት ፋኖች የተላከው አንድ ሻምበል ሰራዊትም ጠበብተኞቹ የጥበብ ልጆች ከሌሊቱ ስድስት ሰዓት ላይ መከላከያ አብረዎችን ደፍቃ ይዘው አስለፍልፈዋቸዋልም። አብሬዎችም ካለፉት በኋላ ብዛት ያለው ያገዘዞ ወንበር ጠባቂ ተቀጣሪ የፈለጉበት ቦታ መድረሱን ሲያረጋግጡ በቀጥታ የሩምታ ተኩስ ከፍተውባቸዋልም። ታሪክ ተቀየርና አፋቸውን በሚይዙት ትንታገ ነበልባሎቹ ታፍኖ ተወስዶአልም። ጥሏት ሻለቃ ብርቅዮቹ ሻለቃ ዳንኤል አፍነው ብሎ ከሁለት አቅጣጫም ጦርን አስገብቷል። እንደ መረጃ ምንጮቻችን የስቴዲንሳ ብርጌድ መሪ ሻለቃ ብርቄ ደምስና ጓዶች ባደረጉት ብርቱ ተጋድለው ጠላቶቹ ሁሉ አፍሮ ተመልሰዋል። በዚህም የፋኖ ጸረ አፈና ስራ ፋኖች ጥሩ የሆነው ውጤት የሚያገኙበት ሲሆን በጠላት ላይም ቁሰውና ሰብዓዊ ክሰራም ደርሶበታል ተባለም። የአገዛዙ ሰራዊትም ከአንዳቤቴ ውላሽ ተነስቶ ወደ ወፍጫማ በሚጓዝበት ሳትል የደፈጣ ጥቃትን ተፈጽሞበታል። የአገዛዙ ሰራዊትም ከአንዳቤቴ ደቡብ አቅጣጫ ግነት ማርያም ላይ ከአማራ ፋኖ በጎንደርጋ ውጊያ ሲያደርግም እንዳረፈድና ከፍተኛ ኪሳራ እንደተከናነበ ተነገረው። አርበኛ ፋኖ ማንችሎት እሱ ባለው ከሻለቃ ዝናቡ ልንገረው ጋር ተጣልቷል እየተባለው የሚሰራጭ መረጃ ፍጹም ሐሰት ሰለሞኖና የባስሎም አባርነት ህግ እስክከበር ድረስ ትግላችንን አጠናክረን እንቀጥላለን ሲል ተናግሯል። ውድና የተከበራችሁ የሳሚ ዴሊ የዩትዩብ ቻናል አድማጭ ተመለካቾቻችን በመረጃ ሰዓት የመደመጥ አለባቸው ቢያስብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁ ደግሞ መልካም ረፋድ መልካም ቀን ተመኘሁም።